ሐረግ ድራማ እንግዲህ ክፍል ስልሳ ስድስት ብዙዎቻችን እየጠበቅን ነበር ኤፍራታ እና ያፌት ይጋባሉ ናታንስ ይህን ነገር የእውነት ኤፍራታ ቁሞ ይድራታል ወይስ ደግሞ የሆነ ችግር ይፈጠር ይሆን እንዴት ከዚህ ሰርግ ይህን ሰርግ ሊያስቆሙት ይችላሉ ቢንያም ና ዳጊ ደግሞ የሆነ መላ እንፍጠር ኤፍራታ የሆነ ነገር ካልሆነች ያፌትን ለማግባት አትወስንም እያሉ ብዙ ሀሳብ እየሰጡ ነበር በዛ ደግሞ ሔዋን ከሉሊት ጋር ሆና የሆነ ነገር እንፍጠርና ይሄ ሰርግ እንዲቀር እናድርግ ወይ ሙሽራ እናግታት ወይም ደግሞ ሙሽራ የሆነ ቦታ ወስደን እናግተው እየተባባሉ ነበር። ስለዚህ የትኛውን መላና ዘዴ ይጠቀማሉ ብላችሁ ታስባላችሁ? ጽዮን እንግዲህ ከቤት ውስጥ ሆና ችግር በጣም ለመፍጠር እየሞከረች ነው። ኤፍራታም በጣም ጠልታታለች። በጣም አዝናታ አዝናባታለች። በተለይ አሁን ደግሞ ቤዛ ስለ ኤፍራታ መጥፎነት ስትነግራት የበለጠ ምን ያክል ልጠላት እንደምትችል መገመት አይከብዳችሁም። ሉሊትን ግን እስካሁን ድረስ እሷ እንደዛ እንደጣለቻት እና እንድትረሳ እንዳደረገቻት ሁሉ አታውቅም ማለት ነው። ጽዮን እዛ ወድቃ እንደዚህ እንድትረሳ ባትሆን ኖሮ እስካሁን ድረስ ሉሊት እዛቤት አትኖርም ነበር። ኤፍራት ራሱ ይሄ ችግር አይደርስባትም ነበር ብዬ አስባለው። ምን አይነት ችግር ይፈጠራል ሲሆን አሁን የሉሊትን ነገር ታስታውስ ሲሆን ወይስ ደግሞ ሙሉ በሙሉ ጭንቅላቷን የናታን ነገር ተቆጣጥሮት ማስታወሷ፣ አንተታ የበለጠ ጓደኛዋ እንድትሆን እየጠየቀቻት ነበር፣ ሉሊትን ሉሊት ያው ትንሽ ሰግታለች። አውቃ እያስመሰለች ነው። ድምጼን እየቀዳች ነው፣ እያስታወሰች ነው፣ አስታውሳለች ሁሉን ነገር። ግን ደግሞ የሆነ ነገር ልታደርግኝ ስለፈለገች ልክ ባላወቀ እያለፈች ነው ች ይሄ ነገር ሉሊትን እያሳሰባት ነው። ቤዛ ከእስር ቤት ወጣለች እንዳያቸዋት እና ሁሉንም ሰው ቤት ጥርግርግ አርጌ አስወጣለሁ እያለች ነበር። ታስወጣቸው ይሆን ወይስ ደግሞ ምን የሚፈጠር ይመስላቸዋል? በቀጣይ ክፍል ምንም ይፈጠራል የሚለውን ነገር እምንገምት ይሆናል። እስከዛው ሰብስክራይብ እና ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ማለት ነው እንግዲህ በክፍል አርባ በክፍል በክፍል 65 ሁላችንም እንዳየ ነው። ኤፍራታ እንግዲህ ያፌትን ለማግባት ደፋ ቀና እያለች ነው። ያፌትም ኤፍራታን ለማግባት ደፋ ቀና እያለ ነበር። ያውም ቤቱ ጠርቷት እናውራ ብሏት እንግዲህ እቤቱ ሄዳ ነበር። ኤፍራታ የሄደችው ደግሞ ያው የሚያደርገውን ነገር ስለምታቅ ለናታን ስትል ቤቱ ሄዳ ነበር። እቤቱ ከሄደች በኋላ አቴጅም እያላት ነበር። እሷ ግን ሸኘኝ እያለችው ነበር። በመሀል ናታን ስልክ ደውሎ ነበር። ናታን እንግዲህ እስከዛን ሰዓት ድረስ እየተጠራጠረ ነበር። የሆነ ነገር አድርጓት ይሆን ወይስ የእውነት ወዷት ያላት እሷ በእርግጥ አስረግጣ እንደምትወደውና ና እንደምታፈቅረው ለሱ ያላት ፍቅር እንዳለቀ ነግራው ነበር። እሱ ግን ማመን አልፈለግም ነበር። የሆነ ነገር አድርጓት ይሆናል እያለ እየተጠራጠረ ነበር። ቢኒያምም እንዲሁ የሆነ ነገር አድርጓት ይሆናል እንጂ ወድ አይደለም ኤፍራታ እንደዚህ አይነት ውሳኔ ልትወስን አትችልም እያለው ነበር። ግን ደግሞ ይሄን ነገር የሚያስረግጥለት የሆነ ጥርጣሬው ሙጥጥ ብሎ እንዲወጣ በእርግጥ ወደዋለች እንዲል የሚያደርገው ነገር ተፈጥሯል ማለት ነው። ናታን ለኤፍራታ ስልክ ሲደውል ተጠራጥሮም ስለነበረ ሲደው ልላት ማና ነሰው ያፌት ያፌት አንስቶ፣ እንግዲህ ያው እሱ ጋር እንደሆነሽ ነግሮታል ማለት ነው። የፍራት አንስት ያፌት አነሰው ማለት ባይነግረውም እዛ እንደሆነሽ መገመት አይከብደውም ማለት ነው። ስለዚህ እዛ እንደሆነሽ ነግሮታል ማለት ነው። ይሄ ነገር የበለጠ የበለጠ ያፌትን ልቡን ስብር አድርጎታል። ናታን ናታንን የበለጠ ልቡን ሰብሮታል ማለት ነው ይሄ ነገር በኤፍራታ የበለጠ ተስፋ እንዲቆርጥ ያደረገው ነገር ቢኖር ናታን ስልክ ሲደውል ያፌት ስላነሰው ነው። አሁን ናታን ኤፍራታን የማገዝ እድሉ በጣም ዝቅተኛ ነው፣ ምክንያቱም በቃ ወደዋለች፣ አክብረዋለች፣ እቤቱ ከሄደች በቃ ወደዋለች ብሎ ነው ያሰበ። ስለዚህ ኤፍራታን ናታን የግዛታ ይረዳታል የሚል ጥርጣሬ የለኝም፣ አያግዛትም በቃ። ካላስ ተስፋ ቆርጧል። ናታን አሁን የሚያደርገው ነገር ቢኖር ምንድነው? ወይ ወደ ቤዛ መሆን ወይም ደግሞ እሷን ለመርሳት ጥረት ማድረግ ነው እሷ ለመርሳት ጥረት ማድረግ ነው። እሱ ግን ይህን አልመረጠም። በቃ እንደውም ደግሼ እድራት አለው ቆሜ ነምድራት፣ ጸጉሬን ተስተካክዬ ዝንጥ ብዬ ቆንጆ ሆኜ የእሷ ደስታ እንደሚያስደስተኝ ሁሉ ደስተኛ ሆኜ ነምድራት እያለ ነበረ ለራሱ ሲነግረው የነበረ። እንግዲህ ናታን ሌላ አማራጭ ይጠቀማል ወይስ እንዳለው ዝንጥ ብሎ የፍራታን ይድራታል? ግምታችሁን አስቀምጡ። ያፌት ያው እሷን ሲያገባ እንግዲህ የሚሰማውን ደስታ የሚፈጥረውን ደስታ ያፌት አንድ የፍራታን ለማግባት የፈለገው ያው ናታን ለማሳዘን፣ ለማቃጠል፣ ለማናደድ ስለሚፈልግ ነው ማለት ነው። ሶ ይሄ ነገር ምን ይሆናል ብላችሁ ታስባላችሁ? ያገባታል ወይስ ደግሞ እነ ህዋን ያደረጉት ነገር ይከሽፋል? ፍራታን ያገቷት ይሆን ወይስ ደግሞ ያፌትን የሆነ ነገር ታደርገው ይመሽን ሉሊት የሆነ መላ አታጣም እንደውም ሙሽራዋን እንግደላት እያለች ነበር አጅሪት ሉሊት እየ ማለት ነው አረመኔ ይህ ግን አይሆንም ብላታለች ሰው ምን አይነት ዘዴ ይጠቀማሉ ኤፍራታ ምናልባት ሊያግዷት ይችላሉ አግተው ከዛ በኋላ ሰርጉ እንዲያልፍ ሊያደርጉ ይችላሉ ግን ከዚህ ሁሉ ነገር ይሄ ሁሉ ነገር እንዳይፈጠር ናታንም እንዳይጎዳም እንዳያዝንም ኤፍራታ መናገር ነበረባት ብዬ ነው የማስበው ይህን ነገር እንደዚህ እንደዚህ እንዳደረጋት ያፌት የበለጠ ከናታን ከራሷ እንደበት ሰው እንደገደለ ምናም ብትጠይቀው እንዳልገደለ ይነግራታል ወይም ደግሞ ገድለው የተባለው ሰው በአካል ሊገኝ ይችላል። ከዛ በኋላ ነገሮች ይስተካከሉ ነበር። ግን እሷ መናገርን ሳይሆን የመረጠችው ሁሉንም ነገር ደብቃ በራሷ መጋፈጥ ነው። ግን ይሄ ነገር በጣም እየጎዳ ነው። ለህዋን እንኳን ብትነግራት ኖሮ ይሻል ነበር። እሷ ግን ለማንም ሰው ትንፍሽ እንዳትል ስለተባለች ትንፍሽ አላለችም። ምክንያቱም የሆነ ሚስጥር ቢወጣ ናታንን ያፊት ምን እንደሚያደርገው ስለምታ ኤፍራታ ማለት ነው እንግዲህ። ግን የዛ ቤት ሁሉም ሰው ባይተዋር እያደረጋት ነው። ቤዛም ቤት ያባርሻሉ እያለቻት ነው። ሉሊትም እንግዲህ ምንም አታመጭም እያለች እየዛተችባት ነው። ኤፍራታም እንግዲህ እናትነቷን እየተጠራጠረች ስለሆነ እንደ በፊቱ ፍቅር እየሰጠቻት አይደለም። እንደ በፊቱ ችግሯን እያስረዳቻት አይደለም አንዳንድ የሆነ ጥያቄ እየተፈጠረባት ነው። ለምንድን ነው ለተለየ የተለየ ቦታ ለእኔ ያለች ምና ብዙ ጥያቄ እየፈጠረባት ስለሆነ እየጠየቀቻ ስለሆነ ገነትም ኤፍራታን ለመቅረብ እየፈለገች አይደለም መራቅን እየመረጠች ነው። ከመቅረብ ይርቅ መራቅን እየመረጠች ነው ማለት ነው። እንግዲህ ገነት አሁን እዛ ቤት ብዙ ነገሮች እያናደዷት ነው። የጽዮንና የቤዛ መፋቀር፣ የሉሊትና የጽዮን መፋቀር በጣም እያናደዷት ነው። ኤፍራታ ደግሞ እዛ ቤት በጣም እየከፋት እያዘነችና ራሷን ደብቃ እየዋለች ስለሆነ ልጇም ስለሆነች በጣም መጥፎ ስሜት ውስጥ ነው ያለች። እንግዲህ ቀጣይ ክፍል ምን ይፈጠራል? የአፌት ሰርግና የኤፍራታ ሰርግ ወይስ ደግሞ ኤፍራታ ሌላ ቦታ ሄዳ የአፌት ሲጨለል የአፌት ክፋት ሁላችንም እያናደድን ነው። ብቻ በክፍል ስልሳ አምስት ያለው ነገር ብዙም ደስ አይልም። በክፍል ስልሳ ስድስት እንግዲህ የምናይ ይሆናል። ባይ ባይ።